ለምንድነው እንደሆነ መጀመሪያውኑ የእርግዝና መከላከያ መድኃኒት ያለችው? አይ ያው የተገናኘነው በአጋጣሚ ይሁን እንጂ ማታ ከደረጀ ጋር ስናወራ፣ አይ አባቱ እንዲያውቅ አልፈልግም በለኝ ያለችኝ። ለምንድነው? እኔ ራሴ ላሳድገው ቢሆን ሰላም ልጆች ያለአባት በፍጹም ማድረግ የለባቸው ይህ በየሶሻል ሚዲያ ሲንግል ማም ምናምን የሚሉትን ሰምተሽ ከሆነ ይሄ በፍጹም ማይሆን ጠራውሪ ነው። እንደሱ አይደለም። ይሄ ያለው እንደሚያደግ ልጅ ጎደሎ አየሽ። እኔና አንቺ ግማሽ ከአባት ግማሽ ከእናት ወስደን የተሰራ ባህሪያችንም እንደዚያ። ልጅን ካላባት ማሳደግ እጅግ በጣም አስቸጋሪ ነገር ነው። እሱማ እኮ ይገባኛል። ወይዘሮ ማርታም የሰላም ጽንስ የደረጀ ልጅ መሆኑን እውነታውን ደርሳበታለች ማለት ነው። አቶ ደረጀ ምን እንደሚመልስ ግራ ገብቶት ተደናግጦ ነው የሚገኘው። ሰላምን በራሷ ምን ብላለች? የልጄ አባት ስለማያምን የእሱ መሆኑን ብነግረው አያምነኝም፣ ስለሆነ ተወይም በቃ እኔው ልጄ ላሳድገው፣ የአብራኬን ክፋይ ይፈልገዋለሁ ስለዚህ እኔ ሆን ብዬ ፈልጌው ነው ያደረግኩት፣ ፈልጌው ነው ያረገዝኩት በማለት ለወይዘሮ ማርታ ነግራታለች። ነገር ግን አቶ ደረጀ በመጠጥ ተሳስቶ በመጠጥ ተነሳስቶ ይህን እንዳደረገ እና እሱም ማመን እንደማይፈልግ ማመንም የሚችልበት ሁኔታ ላይ ስላልሆነ እክሌ ነው ብላ ለምናገር ድፍረቱን አታለች። እንደገናም ደግሞ የወይዘሮ ማርታ መልካምነት አንቆ ይዟታል። አቶ ደረጀ ነው ከባልሽ ነው ያረገዝኩት ለማለት ድፍረቱን ስላጣች ስልኩን አምጪ ብላ በምታስገደድበት ሰዓት አይ እሱ አሁን ላገኘው አልፈልግም፣ እሱ ጋር አብሬ መኖር አልፈልግም። እናንተ ከዚህ ቤት እድሜ ልኬን አገልግያቸዋለሁ ስለሆነ እንድወልድ ከፈቀዳችሁልኝ ሊቀመጥ ከዛ ውጭ ግን ስለ ልጁ ምንም ነገር እንዳጠይቂ በማለት ለወይዘሮ ማርታ ተነግራታለች። ነገር ግን አበጌ ይህን እውነት አሁን ልትናገር ያልቻለችበት ምክንያት ምንድን ነው? ምናልባትም ከአባቴ ወይም ደግሞ ከእናቷ ሊሆን ይችላል በማለት ለእናቷ ነገር እያቆሳቆሰች ነው የምትገኘው። ሰላም ጤና ይስጥልኝ! ውድና የተከበራችሁ የቻናሌ ቤተሰቦች ዳጣ ክፍል ሀያ አንድን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው ታዲያ ቤተሰቦችዬ፣ ቪዲዮውን ስትጀምሩ ላይክ በማድረግ እና እስከ ቪዲዮው ፍፃሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ሰላም። በሌላ በኩል ምን ብላለች? በልጄ በጣም ደስተኛ ነኝ። ምክንያቱም የአብራኬ ክፋይ እንዲኖረኝ እፈልጋለሁ እና ሆን ብዬ ነው ያደረግኩት። ታዲያ ሶም የልጅሽን አባት ልትነግሪው ይገባል። እንዳም ደግሞ ማርታ፣ ቀለል ያለ ድግስ ደግሰን እንድንድራችሁና እያጠራቀምናልሽን ገንዘብ ሰተንሽ እሱንም መቋቋሚ እንዲሆንሽ ማድረግ አስበናል። ምን ታስብ ያለሽ በዚህ ጉዳይ ብሎ ሲጠይቃት፣ እሷም በፍጹም ይህን ማድረግ አትችሉም፣ አልፈልግም። እኔ የምፈልገው ለልጄ ያስቀመጣችሁልኝን ለልጄ እንድታደርጉልኝ ነው። ከዛ ውጭ ግን ልጁ ስለማያምን ብነግረውም ማርገዜን አያምንም። አደለም ማርገዜን ቀርቶ አብረን እንዳደርን እንኳን አያምንም ብላለች ማለት ነው። ታዲያ መቼ ነው ያወቅሽው? መቼ ተዋወቅሽው ሰው ነው ሲላት፣ ድሮ ነው ብላለች። እንግዲህ ድሮ ማለት መቼ ነው ካለን፣ ገና ዳጣ ሳትወለድ ማለት ነው ማለት እየነገረችው ነው። ግን አቶ ደረጀ ሊገባው አልቻለም ማለት ነው። ድሮ ነው ማለት እንግዲህ ዳጣ ስትወለድ ማለት ነው። ከድሮ ጀምሮ የነበረ በመጠጥ እንግዲህ በመጠጥ ተነሳስቶ ይህን እንደሚያደርግ ለወይዘሮ ማርታ ምን ብሏታል? ከአመት አንዴ ጠጥቼ ሰክሬ የምመጣው የእሱ መጠጥ ያዝናናሻል በማለት ለወይዘሮ ማርታ እየነገራት ነበረ። አይ ይህን ሁልጊዜ በአመት አንዴ መሆኑ ጠቀመህ እንጂ ሁልጊዜ ቢሆን ኑሮማ እስከ ዛሬ ድሮ ድሮ ነበር የምፈታ በማለት ወይዘሮ ማርታ እየነገረችው ነበረ ስለሆነ ምን ብላለች ታዲያ? ማመን ካልፈለገ ማርገዝሽን ልጅነቱን መቀበል ካልፈለገ ለምንድን ነው እርግዝና መከላከያ ያልተጠቀምሽው ብሎ ስጠይቃት፣ እሷ በጣም እፈልገዋለሁ፣ በተለይ ደግሞ ከእሱ ልጅ እንዲኖረኝ እፈልጋለሁ ብላለች ማለት ነው። ስለዚህ አሁን በፊት ዳጣ ከወለድ ሻት በኋላ ምንድን የሆነው የአቶ ደረጀ ወንድም ነበረ ወስዶ ጎዳና ላይ የጣላት። ስለዚህ የዛ ቁጭትና ሕመም ውስጧ ውስጧን እየበላት እያንገበገባት ስለነበረ፣ ስለዚህ አሁን ደግሞ ዳጣ ወደ ቤት ተመልሳ ስለመጣች ለልጄ ደግሞ እህት ወይም ደግሞ ወንድም ያስፈልጋታል፣ በማለት እንግዲህ ይህኝ ሰዓቱንና ጊዜውን ጠብቃ ማርገዝ ትችላለች ማለት ነው። በሌላ በኩል ግን ወይዘሮ ማርታ በጣም ተጎድታ ነው የምትገኘውን ለመናገር በጣም እርግዝናውን መጀመሪያ ላይ ስታቅ የአቶ ደረጀ መሆኑን አላወቀችም ነበር፣ እና ጓሽታት ነበረ። ሰላም ሰላም በመፍራት በመንቀጥቀጥ እንግዲህ ሰላም መንብላለች ወይዘሮ ማርታ ማለት ኃይለኛ ሴት ናት። ነገር ግን ኃይለኝነቷ በልጆቿ እና ደግሞ ትዳሯን አፍቃሪ ቤተሰቧን ወዳጅ ናት። ስለዚህ ኃይለኝነቷ እነዚህን የነካባቸው ሰዎች እንጂ ከዛ ውጭ ግን ደግና ርሩ አዛኝ ነች በማለት እንግዲህ ለዳጣ የነገረቻት ነበረ። ነገር ግን ይህን ሁሉ ብዙ ነገር መልካምነቷ፣ ደግነቷ እንዳለ ሆኖ ሰላም ግን ራስ ወዳድ ሆናለች ማለት ነው። እውነት ለመናገር በጣም ራስ ወዳድነት ነው። እንደዛ አረገዝኩኝ ብላ እንደዛ ስቅስቅ ብላ ስታለቅስ እኳን የኔ እናት፣ እኔ አለሁልሽ፣ እኔ ያረስሻለሁ፣ እኔ ያሳድገዋለሁ፣ እድርሻለሁ፣ ከዚህ ቤት አምጪውና እድርሻለሁ፣ አንቺ እንኳን በታዋሪው እኔ ስልኩን ስጪ ላውራው እያለች እንግዲህ ብዙ ነገሮችን ስትል እየሰማናት ነበረ ማለት ነው። በሌላ በኩል እንግዲህ ሰላም ዳጣና ናታን የያዝከው ነገር አይጠቅምህም፣ አያዋጣህም፣ ብታቆም ይሻላል ብለዋለች ማለት ነው። ምክንያቱም አበጌ ጋሆኑ እንግዲህ ዳጣን ለማስቀናት ያደረገው ድርጊት ልክ እንዳልሆነ ሰላም አስረግጣ እየነገረችው ነበረ። ምክንያቱም ዳጣ ማለት ፍቅር የሚገባት አይነት ሰው አይደለች፣ ማገዶ ጨርሳለች። ስለዚህ በጣም ቅን የዋ ጨዋ እና ደግሞ በጣም ነው የምትወድህ፣ በጣም ነው እንዴት እንደምታከብርህ እኮ ስለዚህ አንተ ልትረዳት ይገባል። ፍቅር የምታውቅ አይደለችም። ስለዚህ እሷን ለማስቀናት ብለህ አበጌ ጋር ሆነ ሌላ የማትወጣበት መዘዝ ውስጥ ትገባለህ ብለዋለች ማለት ነው። ምክንያቱም ደግሞ ወይዘሮ ማርታ በልጇ በፍጹም ነው የማትደራደረው ስለሆነ ከዳጣ ማለትም ከአበጌ ጋር ኖሮ ናታን ለማስቀናት ብሎ ያደረገው ድርጊት በስተመጨረሻ ላይ ዋጋ ያስከፍለዋል። እንደገና አቶ ደረጀም ወይዘሮ ማርታም ይህን የሚፈቅዱለት ነገር አይደለም። ምክንያቱም ልጃቸው ጋር ኑሮ እንደገና ወደ ዳጣ ቢሄድ ልክም ስላልሆነ መስመሩ በጣም ቀይ መስመር ነው የሄደው። ነገር ግን ሰላም እንግዲህ አስረግጣ ነግረዋለች። ዳጣ በነገራችን ላይ አብረው ስለሆኑ በጣም ደስ ብሏታል። ምክንያቱም የአበጌ ንግግር፣ ግልምጫ፣ ስድብ ሁሉ ነገሯ ስለቀለለላት ውይ አሁን እኮ እንዴት እንደተገላገልኩ ለነገር አችልም ብለዋለች ለናታን ማለት ነው በጣም ነው እፎይ እያልኩኝ በቃ አንተ ጋር ስትሆን እኮ ልቅቅ ያደረገች ይኔን እኔን እኮ ከአንተ ጋር ስታይን የምጠጠም ደይ ብላ ነግረዋለች ማለት ነው ስለዚህ ታዲያ አንቺ እሷ እንደዚህ ስለምትልሽ ነው አኔ ጋር የማትመጪው ለምንድን ነው ክላሴ የማትመጪው ሲላት እንዴ መጣይል እንዴ መቼ ቀርቼዋለሁ እያለች እንግዲህ ድንገት ምሳለ መብላት ዳጣና ናታን ወክ በሚያደርጉበት ሰዓት እንግዲህ አበጌ እየተከታተለች ቤት ማፈንፈና ነው የምትመጣው። አበጌ እና ነገር እኔ ለነገር የተፈጠረች ሁላ እስኪመስለኝ ድረስ በቃ ያላት ነገር ነገር ከመብላት ውጪ። በነገራችን ላይ ናታን ምን ብሏል? ቤተሰብ አስተዳደግ ብቻ አይደለም ማህበረሰብ ይወስነዋል። የልጆችን ለማሳደግ ማህበረሰብ አንድ ኃላፊነት አለበት ማለት ነው። ምክንያቱም አበጌ እናትና አባቷ በጣም ትሁት ጥሩ ልብ ያላቸው፣ ለሰራተኛ እንኳን ምን ያህል ክብር እንዳላቸው የምናየው ነው። ነገር ግን አበጌ ገዛ ቤት የሌለ ባህሪና ያላት ስለሆነ ማህበረሰቡን፣ ልጆችን ስናሳድግም ማህበረሰባችን እያየን እያስተዋልን ቢሆን መልካም ነው ብዬ አስባለሁ። አበጌ እንግዲህ መታ እንዲህ ቆየ እሷ ጋር ምን ትሰራለህ? አንቺስ እሱ ጋር ምን ደግሞ ምን አባሽ ነው እዚህ የመጣሽው? በማለት በጥያቄ ዳጣን ታፋጥጣታለች። እና አልወድህም አልወዳትም አላልክም ነበር እና እውነቱን ንገራታ ለእኔ ለብቻዬ ሲሆን ነው እንዲህ የምትነግረኝ፣ በማለት ናታን እንዲጠላትና እንዲጠላት በቃል በቃል እንዲነግራት እና ዳጣም ደግሞ ይሄን እውነታውን ተረድታ እንድትርቅ ነው የምትፈልገው አበጌ። ነገር ግን እንደ መጠላት ነገራት ስለው እውነቷን ነው እንዲህ ብላለች ዳጣ እሱም አዎ፣ ብሏል። ምክንያቱም ሌላ አማራጭ አልነበረውም። ገና አበጌ ስመጣራ ራሱ ደንግጦ ነበር። ወይኒ አበጌ መጣሽ ብሎ ነበር እንዴ፣ እናላመጣ ነበር እንዴ? በሰፈር እኮ እየተንቀሳቀሰን ያለ ነው በማለት እንግዲህ ዳጣ እየነገረችው ነበረ። አበጌም ለወይዘሮ ማርታ ሂዳ፣ ቆይን የምልሽ እማዬ፣ ግን ሰላመኛ ቤት ልትወልድ ነው እንዴ? ግን ለምን ቤተሰቦቿ ጋር ትሄድም? በማለት ስጠይቃት እሷ ማንም የላትም፣ ቤተሰብ የላትም። ደግሞ ሳንችን ምን አስጨነቀሽ? ለምን እዚህ ተወልደዋለች። እንደገናም ደግሞ እኔ አረሳታለሁ፣ እኔም ልጇን አሳድግለታለሁ በማለት ስትነግራት እኔ ምልሽ የማየ ግን ቆይ ከማን እንዳረገዝሽ ለምን ገና ጠይቃትም? ቆይ ብቻ ይወለድ እንጂ አስመረምረዋለሁ ብላለች ማለት ነው። አበየ አታደርገውም አይባልም፣ ምክንያቱም ከዚህ በፊት ብዙ ነገሮችን ፈክራ አድርገዋለች ማለት ነው። ወይዘሮ ማርታም አርፌ የማክሽ አንቺ ልጅ ታየኝ የጨጓራ በሽተኛ እንዳታደርጊኝ፣ ቆይ ስላንቺ የት ትሄድልሽ በማለት ተማራ እየነገርቻት ነበረ። ቆይ ግን አማን ጋር ጠርጥረሻት ነው ብቻ ከናታን ጋር እየጠረጥርሻት ባልሆነ ስትላት፣ እንዲህ ያልጠረጠረ ተመነጠረ ብላለች። እንግዲህ አበጌ ከዚህ በፊት ዳጣን በቃ የአባቴ ልጅ ናት ብላ ምርመራ ከአባቷ ጋር አድርጋ ነበረ። አሁን ደግሞ የአባቴ ልጅ እንኳን ከአባቴ ጋር እንኳን ባይሆን ግንኙነቷ ከናታን ጋር ይሆናል ብላ አስባለች፣ አበጌ ማለት ነው። ስጋቷ የናታን ልጅ ሊሆን ይችላል። ምክንያቱም ናታን ሰላምን በጣም ይወዳታል፣ በጣም ያከብራታል። ልክ ዳጣን ከዳጣ ጋር ስታዩ ደግሞ እንደሚፈላ ሁሉ ከሰላም እንግዲህ፣ ሰላም እናቱ ምትሆን ናት። ነገር ግን አበጌ በቃ ሰይጣናዊ ሀሳብ ነው የምታስበው፣ እንደው ቀና የሚባል ነገር የላትም። እና የሰይጣን ፈረስ ብላለችናት እያለ ራሱ አበጌ ማታስበው ነገር የለም ማለት ነው። እና ማርታም በጣም ተጨንቃ ነው የምትገኘው፣ ምክንያቱም አበጌ የምትናገራትን እያንዳንዷን ነገር ሴት ታደርጋለች በነገራችን ላይ እና በቃ ቆይ ከዚህ ቤት ወታታቅም እንደገና ደግሞ ልጁን አገናኝ ስላት ማገናኘት አትፈልግም። ስልኩን ስጪ ስላት ልሰጠኝ አትፈልግም። ቆይ ግን ማን ቢሆን ነው? እኔ አላ አንቺም ማታውቂው ሰው ሆኖ ብላኝ አለች። እሺ የማላውቀው ሰው ከሆነ ለምንድን ነው የማታገናኝ? ለምንድን ነው ብቻውን ማሳደግ የምትፈልገው? ብላ በጣም እንግራ ተጋብታለች። እና አቶ ደረጀን እንግዲህ ሰላምን አናገርታት ወይ ስትለው ሰላም አአአው ብሏል፣ በድንጋጤ ማለት ነው። ምክንያቱም እሱ በመጠጥ ተነሳስቶ እሷ ጋር እንደሚሄድ ምናምን አስታውሷል። ነገር ግን በእርግጠኝነት ልጁ የኔ ነው ብሎ አላመነም፣ እሱ ለራሱ ማለት ነው። ምክንያቱም በመጠጥ ተነሳስቶ እንደሚሄድ እና ሰላምም ደግሞ ምን ብላለች? ከአመታት በፊት የማቀው ሰው ነው ስለዚህ ወዳጄ ነው እና እናንተ በሌላችሁበት እየሄድኩኝ እወጣ ነበረ አገኘው ነበረ ብላለች ማለት ነው ስለሆነ ያ ትንሽ ጥርጣሬውን እንዲያወርደው አድርጎታል ማለት ነው። ስለዚህ በድንጋጤ ሆኖ እንግዲህ ምን እንደሚመለስለት እየተርበተበተ ነበረ። አይ ማስገደድ ይሆንብናል። እሷ ምንም አልፈልግም ብቻ የምታጠራቅሙልኝ ገንዘብ ለልጅ አድርጉልኝ፣ ለልጁም መናገር አልፈልግም፣ ልጄ እንዳረገዝኩ ምናምን እንዲያውቅ አልፈልግም ብላለች ብሎ ሲነግራት በጣም ደንግጣለች። ቆይ እኮ ለምን ለምንድነው ነው ማናገር ማትፈልገው? ለምንድ ነው ብቻዋ ለማሳደግ የፈለገችው? ለምን ምን አይነት ሰው ቢሆን ነው የደበቀችው? ብላ በጣም ተበሳጭታ አዝናለች። ምክንያቱም መጀመሪያ ላይ እንግዲህ መጀመሪያ እንዳየ ነው በባለፈው ክፍል ላይ የቅርብ ወዳጄ የማቀው ነው። ስለዚህ እናንተ በሌላችሁበት ከቤት እየወጣውኝ አገኘው ነበረ። ስለዚህ በዚያ ምክንያት ላይ ያረገዝኩኝ ስትላት ወይኔ በዚች ደቂቃ በች ሰዓት ስንቱን ነገር አሰጉት ስንቱን ውጣ ውረድ ነገር አየውት። አይ ሰው መሆን ብላ ስቅ ስቅ ብላ እያለቀሰች ይህን መድኃኔዓለም አመሰግናለሁ ብላ በእንባ በተሞላበት እንትን እያለች ነበረ እያመሰገነች ነበረ። እንግዲህ አብረን በበላ ነው አብረን በተቋደስ ነው አብረን ብዙ ጨለማዎችን ባሳለፍ ነው ይሸሻለው፣ ሰላም፣ ውነቱን ነገር እያለች እየለመነቻት እየተማጸነቻት ነበረ ነገር ግን ውጭ ላይ የማገኘው ሰው ነው ስትላት ግን እንደገና መስገና ነበረ ነገር ግን አሁን ደግሞ ሰላም ልታገናኛት በፍጹም አልቻለችም። በፍጹም ነው ያልቻለችው። እና በዚህ ምክንያት እንግዲህ እየተጠራጠረች ነው የምትገኘው። ነገሩ ዙሮ ዙሮ ከአቶ ደረጀ ራስ የሚወርድ አይደለም። እሱም እየተርበተበተ ነው የሚገኘው። ስለ ሰላም የሆነ ነገር ስታነሳበት እንዴት እንደሚርበተበት በሌላ በኩል ግን ደስ ብሎታል ማለት ነው። አቶ ደረጀ እናታመን ብሎታል። ሰላም ደግሞ አርግዛለች አሉ እና በጣም ደስ ብሎኛል ሲለው፣ አዎ በጣም ደስ ይላል ብሏል ማለት ነው። ምክንያቱም ከኛ ራስ ወርድ በቃኛ፣ ከጭንቀታችን ተገላግለናል ብሎ ነው የሚያስበው። ምክንያቱም ሰላም ከዛ ቤቱና እድሜ ዘመኗን ስላሳለፈች ልጅ ሳይኖራት ሕይወት ሳይኖራት ስላሳለፈች በጣም ተሰምቶ የነበረ ብላ ነበረ። በባለፈው ወይዘሮ ማርታም ለራሱ እንኳንም በቃ የአብራኳን ከፋይ እንኳን አይኗን ባይና እንድታይ ስለሆነ በጣም ደስ ብሎኛል። ምክንያቱም እየተሳቀኩ ነበረ እድሜዋን ዘመኗን ጨረስኖ ነው ብዬ ሰውነት እያለቅ ነበረ፣ ግን ተመስገን ምን ይሳነዋል ብላ ነበር። አቶ ደረጀም እንግዲህ በጣም ደስ ብሎታል፣ ያው በማርገዟ ከእሱ እንደሆነ ራሱ ባያቅም ባያምንም ማለት ነው እንግዲህ ናታንም ለሰላም መቶ እንኳን ደስ ያለሽ፣ በጣም ነው ደስ ያለኝ። በእውነት ልጅ እኮ የአምላክ ስጦታ ናቸው፣ ልጅ እኮ በረከት ናቸው፣ ልጅ እኮ ጸጋ ነው። ስለዚህ ለአንቺ በጣም ደስ ብሎኛል ብሎ መቶ ሲነግራት፣ እሷም እንዲህ አንተ ብቻ እኮ ነህ ይሄ ነገር ያስደሰጠህ፣ አንተ ብቻ እኮ ነህ እንኳን ደስ ያለሽ ያልከኝ። ምክንያቱም ከማን ነው የት ነው ምንድን ነው ብላ አልጠየከኝም ስትለው ለምን እንደዚህ ብዬ ጠየቅሽ? አለው። እውነታውን እኮ የምታውቂው አንቺ ነሽ። ስለዚህ እኔ አወቅኩት አላወኩት ምንም እኮ የሚጠቅመኝ ነገር የለም። በማለት ይመልስላታል ማለት ነው። እሷም በጣም ነው የማመሰግነው፣ ግን ደግሞ ከዳጣ ጋር ያለህን ነገር ብታጠብቅ ይሻላል። ከብዬ ጋ ያለህን ነገር ደግሞ ብታቆመው ጥሩ ነው። ምክንያቱም በኋላ ትልቅ መዘዝ ይዞብህ እንደሚመጣ መዘንጋት የለብህም እና ደግሞ እናቷ ማርታም እንደማታወቅ ማወቅ ይኖርባል። በማለት እንግዲህ እያስጠነቀቀሹ ነው የምትገኘው። እሺ፣ ችግር የለውም አስብበታለሁ በማለት እያንሰላሰለ ነበር ናታን ምክንያቱም አበጌ ጋር አበጌ መታ እየተቀለበለበች ዳ ግኝታቸው እንደገና ደግሞ አለወድሽም ብሎ ስለነገራት ከአበጌ በፊት በቃ ዳጣ ተቀይማኛለች፣ በቃ በዚህ ያስቀይሚያት ሊሆን ይችላል በማለት ይቅርታ በማለት ልደውል አልደውል እያለ እንግዲህ ከተኛች በኋላ ሌሊት ላይ መደውል ይጀምራል። ዳጣም እንግዲህ እንዴ፣ አንተ ቆይ ምንድነህ በዚህ ሌሊት የምትደውለው ምኑ ነሃል? በማለት በጥያቄ ተፈታዋለች። እሱም አይ በቃ ስለ ቴክስቱ ይቅርታ ልጠይቅሽ ነው። እሱ እኮ አንዴ ቅርታ ተባባለን አይደል? እንዴ በቃ ይቅር ብያለው ስን እኮ ምንም እንዳልተፈጠረ እንተዋው ተባብለናል። በማለት ግን ቴክስቱን አንብበሽዋል? አለት ሴላት ማ ብዋለሁ ግን እንዳልተፈጠረ በቃ እንተዋው ብላለች ማለት ነው። ስለዚህ በቃ ይቅርታ አድርግ ይችለኛል ማለት ነው። እሺ በቃ ቅድም አበጌ አበጌ ፊት እኮ አልወድሽም ስላልኩሽ አልደበረሽም አይደል ብሏታል። አይ በፍጹም አልደበር ታን። ዳጣ እንድትቀና ብዙ ነገሮችን ቢሞክር ቢያደርግም እሷ ግን ልትቀና አልቻለችም። እና ቆይ ግን እኔና እሱ አብረን ስታይ እንዴት ነው የሚሰማሽ ምታስብ ያለች በማለት ሲጠይቃት፣ እንዴ የሌለ እኮ ነው የምትመቻቹት፣ እንዴት እንደምታምሩ በቃ አብራችሁ ብትሆኑ ውስጤ ነው። እኔ ራስ ወርፈት ነው ያገኘሁት በማለት ስትነግረው፣ በጣም ተመቻጭቷል ማለት ነው። ቆይ እንዴት ለምን ሲላት፣ በቃ አንደኛ ለእኔ ሰላም ሰተኛለች፣ ሁለተኛ ደግሞ በቃ ጥሩ ጥንዶች ይወጣ ላችኋል ብለዋል ማለት ነው። ስለዚህ እኔ ከመጣው በኋላ አበጌ ምን ነበር ያወራሽሽ? ብሎ ይጠይቃታል። ምክንያቱም ወደ ኋላ ቀርተው እየተጨቃጨቁ አበጌና ዳጣ ቀርተው ነበረ። ስለዚህ ምንድን ነበር ያወራችው ስላት በቃ በቅርብ ሰርግ ይኖራል፣ ስለዚህ ሚዜ አንደኛ ሚዜ ትሆኛለሽ አለችኝ ብላ ትነግረዋለች። እሱም ታዲያ አንቺ ምን አልሻ ስላት እንዴ እንዲ፣ ሆናለ እኔ መጀመሪያ ሚዜ ነኛ አልኳት ስትሏለች፣ እኮ አንቺ ሚዜ ልትሆኝ ብሏታል። እንዲ እኔ ሚዜ ለመሆን ምን ያንሰኛል? አረሱማ የሚያንስሽ ነገር የለም። ነገር ግን እሺ በቅ ብሏል ማለት ነው። ምክንያቱም ዳጣ ፍቅር ምና የሚባለው ነገር አሁን ላይ እንደዛ አይደለም። የሚታያት የሚታያት እሷ ቤተሰቦቿን ማግኘት፣ እናቷን ማቀፍ፣ እንደገና አባቷን በሁሉም ሰው በተሰበሰበበት መሃል አባይ ብላ መጥራት ነው። እሷ ፍላጎት ዋና ታርጌቷ እሷ እሱ ነው ማለት ነው። ስለዚህ ከበየጋ ንትርኩን ለማቆም ደግሞ ለአይናታ ጋር ብትሆን ለእሷ ረፍት ስለሚሰጣት፣ በዚህ ምክንያት እየቀናች አይደለም። ነገር ግን ናታን ዝም ብሎ በከንቱ ነው እየለፋ የሚገኘው በአሁኑ ሰዓት ማለት ነው። እንግዲህ ወይዘሮ ማርታም ጥያቄዋን አላቆመችም። እሁኔታውን ማወቅ ይኖርብኛል፣ ይህን ነገር ማረጋገጥ አለብ በማለት እንግዲህ ሰላምን ለደረጀ ብዙ ነገር እንዳልችው ሰምቻለሁ ከዚህ ቤት መውጣት እንደማትፈልጊና ልጁን ወልደሽ ማሳደግ እንደምትፈልጊ የልጁን አባት ግን መናገር እንደማትፈልጊ ነግሮኛል። ቆይ ግን ምን እየሆንሽ ነው ብይ፣ ስልኩን ስጭኝና እኔ ደውልለታለሁ። አንቺ ባት ነግሪውም እኔ ነግረዋለሁ አስረግጬ በማለት ስነግራት አይ ትኬ፣ አያስፈልግም ተይ፣ እኔ ልጁን ብቻ መውለድ እፈልጋለሁ። የልጅ አባት ግን በፍጹም እንዲያቅ አልፈልግም ስትላት፣ ወይዘሮ ማርታ በጣም ተናዳለች ማለት ነው። እንዴ ቆይ ለምንድን ነው ማትፈልጊው ለምን ለምን ይሆን ለምን ልጁ ገና ህፃኑ ልጅ ለምን ያልሆነ ስም ይዞ ይመጣል ለምንድን ነው አባት አልባ እኔናንቸው እኮ እኔናንቸ ስንመጣ የናትና የአባቶቻችን ይዘን ነው የመጣነው ስለዚህ አንቺ ሴት ሆነሽ የአባትነት ፍቅር ልሰጫችሁ አንቺ ወንድ ልጅ ብትሆንሽ አንቺን እያየ ቁጭ ብሎ ነገ መሽናቱ አይቀርም። ስለዚህ ምን እየሆንሽ ነው ብላ ስትነግራት እሷን በፍጹም መናገር አልችልም፣ ቆይ ስልክ የለውም ስልኩን አሰጪም ስትላት አይ ምናምን እያለች እንግዲህ ልትነግራት ፈቃደኛ አይደለችም ማለት ነው። ስለዚህ ቆይ ይህ ሶሻል ሚዲያ ላይ ሲንግልማ ምናምን የሚሉትን አይተሽ ከሆነ በጣም ተሳስተሻል። ራስሽ ላይ እየቀለልሽ ነው፣ የልጅን እድል ማዘግበት። ስለዚህ ከዚህ ላይ በስነስርዓት እንድርሻለን እንድርሻለን ልጁም ይመጣል እኔ አወራዋለሁ ስለዚህ አንቺ መናገር ካልፈለግሽ እኔ ልጁን መንቆርቱን ይዤም ቢሆን አመጣዋለሁ በማለት አስረግጣ ስትነግራት እሷም እየተርበተበተች ልትነግራት አልፈለገችም በዚህ ምክንያትም ከባሏ ጋር እንደማገጠችባትም አውቃለች ማለት ነው በዚህ ምክንያት እንግዲህ እሳት ኮንታክት ሁና ሄዳ አቶ ደረጀን ጉሮሮን ንቅ አድርጋ ቆይ ምንድን ነው ከሰላም ጋር ያላችሁ ነገር ምክንያቱም እሷን ስጠይቃት ስልኩንም እንኳን ልትሰጠኝ አልፈለገችም። አንተ ደግሞ ጥያቄውን ስጠይቀ ተርበተበታለ እና ምንድን ነው የሆናችሁት? እውነቱን ቆይ፣ ማን ነው የሚነግረኝ? ማን ነው የሚያስረዳኝ በማለት ቤቱን ቀውጢ አድርገው ነው የምትገኘው። አቶ ደረጀም እኔ ምንም የማውቀው ነገር የለኝም በማለት ቆይ፣ ልጁን ግን ልትናገሪ ያልፈለግሽበት ምክንያት ምን ነበር? ለምንድን ነው አያምንም ሲያልሽው በማለት በጥያቄ ሁለቱም ሲያፋጥቷት? እሷም ልጁ መጠጥ ጠጥቶ ሰክሮ ነበረ። ስለዚህ ስለሰከረ እኔ ጋር ምንም አይነት ነገር እንዳደረገ አያስታውስም። ስለዚህ ልጁ ነው ብለውም አያምነኝም በማለት እንግዲህ እውነቱን ፍርጥርጥ አድርጋ ነግራቸዋለች ማለት ነው። በዛም ምክንያትም ከዚህ በፊት ምን ብሎ ነበር አቶ ደረጀ በአመት አንዴ ጠጥቼ በመጣ ሙርቲጅ ይብኛለሽ። እንደገና ደግሞ በሚስቶች ምክንያት ነው እንደዚህ የምንጠጣው በማለት ለወይዘሮ ማርታ ነግሯት ነበረ። እንግዲህ ትዳር ላይ ስትኖሩ ትጋጫላችሁ፣ ትጣላላችሁ። ያ ነገር ሲፈጠር ደግሞ አንዳንድ ወንዶች ከነገሩ ለማምለጥ ሄደው መጠጥ ውስጥ ነው ራሳቸውን የሚዘፍቁ። በዛ ምክንያትም እንግዲህ የተለያየ አይነት ስህተቶችን ይሰራሉ። እነዛን ስህተቶችን ማመን አይፈልጉም ማለት ነው። ያ ነው እንግዲህ ከአቶ ደረጀ ጋር የተፈጠረው ነገር። ያ ነው ቆይ የት ነው የሚገባው፣ ምንድን ነው የሚሆነው በማለት ግራ ተጋብታ ነው የምትገኘው። ወይዘሮ ማርታ በጣም ተጨናንቃለች። ምክንያቱም በመጠጥ ተነሳስቶ ነው እንደዚህ ያደረገው፣ ስለዚህ እኔ ብነግረውም አያምነኝም በማለት እውነታውን ፍጥብጥ አድርጋ ተናግራለች። በቀጣይ እንግዲህ ሊሆን የሚችለው ነገር ዲኤንኤ ምርመራ ይደረጋል ብዬ አስባለሁ። ምክንያቱም ናሙና ይወሰዳል ከህፃኑም እንዲሁም ደግሞ ከአቶ ደረጀ ቀጥታ ነው የምታስመረምረው። ምክንያቱም አበጌ ምን ብላ ነበረ ይወለድ እንጂ ምርመራውን አካሄዳለሁ ብላለች። በነገራችን ላይ ነፍሰ ጡርም እንደሆነች ምርመራውን ማካሄድ ይቻላል፣ ፅንሱን የማን ልጅ እንደሆነ ከማን እንደሆነ ማወቅ ይቻላል ማለት ነው። ይህን ለማድረግም እንግዲህ ወስናለች። ምክንያቱም ማረፍ አለብኝ እውነታውን ማረጋገጥ ይኖርብኛል ብላ ወስናለች። እውነት ለመናገር ወይዘሮ ማርታ በጣም ነው ያሳዘነችኝ። እውነት ይህ አይገባትም ነበረ በእርግጥ የአቶ ደረጀ በመጠጥ ተሳስቶ ቢሆንም፣ ግን ደግሞ ሰላም በጣም ነው የተሳሳተችው እውነት እውነት ሰላም ትልቅ ስህተት ነው የሰራችው። ምክንያቱም ልጇ አለች አደል፣ ዳጣ ዳጣ መታለች። ስለዚህ ለዳጣ ሁለተኛ እህት ወንድም ከፈለግች ሌላ ሰው ጋይዳ መውለድ ትችል ነበረ። ምክንያቱም ወይዘሮ ማርታ ባሏን ምን ያህል እንደምታፈቅረው እንዲሁም ትዳሯን ልጆቿን እንዴት እንደምትወድ እናውቀዋለን እና አቶ ደረጀም እንዲህ የሚደራደርበት ትዳር አይደለም ያለው እውነት ለመናገር እናንተ በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ቤተሰቦች እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ለነበረን ቆይታ እጅግ አድጌ ነው ማመሰግነው። ተወዳጆች ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃቸዋለው። አመሰግናለሁ ቤተሰቦች። ይሄ ባይ ባይ፣ ቤተሰብ